ሩታ የምትሰራውን ስራ እንግዲህ ቤተሰቦች እያያችሁ ነው። እኔ እንኳን ዝምታየን መርጬ ነበር። ፍላጎት ምንድን ነው? እኔ ፍላጎት ነው። ሩታ ብዙ ኮሜንቶች እንግዲህ ሩታ ትገደል፣ ነፍሰ ጥሩ ሁና ሌላ ፍቅር መጀመር ይሄ ተገቢ ነው ወይ? ሩታ ትገደል የምትሉ እያሉ ብዙዎቹ ኮሜንታቸውን እያስቀመጡ ይገኛሉ። ሩታ በለቀቀችው ቪዲዮ ከስር ማለት ነው እጅግ በጣም ያሳዝናል። እውነት ለመናገር ሩታ ጥሩ ልጅ አይደለችም። እኔ ራሱ ከዚህ በፊት እሷን አፍቅሬ የከፈልኩትን ዋጋ የከሰረ ጊዜ ብየዋለሁ፣ የከሰረው ጊዜ ብየዋለሁ። እኔ ጥሩ ልጅ ትመስለኝ ነበር። አሁን አብርሽን የዋሁን ትታ ነፍሰ ጡር ሆና የሰው ጽንስ በሆዷ ይዛ ሌላ ፍቅር መመስረት ማለት ከባድ ነው። ይሄ ሴቶችን ሁሉ የሚያሰድብ የሚያስንቅ ነውና ሴቶች ልተዋጓት ይገባል እላለሁና ዛሬ ምሽት ላይ እንግዲህ ምንድን ነው ያለችው? ፍላድግ ብዙ ቦታ ግን እውነት እንደዚህ በግር በፈረስ ተፈልጋ የመጣች እማማ በእንክብካቤ መያዝ አለባት። አብረሽን እንግዲህ ስትሰድበው በሽሙር በሽሙር ስትሰድበው ምን ያለችው መብራት እስኪጠፋ ቁሞ ቁሞ እየጠበቀ ቁሞ ሲጠብቃት መብራት እስኪጠፋ ቁሞ ሲጠብቃት፣ አራዳው መጣና በሻማ ወሰዳት ብላ ዛሬ ምሽት ላይ ጠብቆኝ ትላለች። እንግዲህ ዛሬ አብረው ተኝተው ቪዲዮ እንደሚሰሩ መረጃ ደርሶኛል። በጣም እናፍራለን፣ በጣም አይተን፣ ስልኬ ነው ጠላቴ እንደምንል እርግጠኛ ነኝ። እንግዲህ ሩታ በጣም አስጠቅታናለች። እውነት ለመናገር በጣም አፍሬ ያለሁ ነኝ። እንደነገርኳችሁ ከዚህ በፊት እሷን አፍቅሬ ያሳለፍኳቸው ጊዜያትን ለምን እንኳንም አላገኘኋት እንኳንም የኔ ያልሆነች እያልኩ ነው ቤተሰብ። እናንተ ደግሞ ኮመንት አስተያየታቸውን አስቀምጡ። ሰላም አላልኳችሁም፣ አይደለም ሰላም ውዴ። የኤፊሾ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ እየብዛለኝ። ብዙ ጊዜ እየጠፋሁ ነው፣ ያው ስራ በዝቶብኝ ነው። ሌላ ምክንያት አልደረድርም፣ ግን ያው ዛሬ ደግሞ ይህን ነገር ሳይ ብቅ ብያለሁና ሩታ እውነት ሴቶችን በጀምላ ያለን የሴቶችን ክብር ዝቅ የሚያደርግ ነገር እየሰራች ነው ብዬ አስባለሁ። እናንተ ደግሞ ስለ ሩታ የሚሰማችሁን ሀሳብ እንድታስቀምጡ በአክብሮት ጠይቃችኋለሁ። እውነት ለመናገር የዛሬው አባባል አብርሽን በጣም በጣም ይጎደዋል ብዬ አስባለሁ። ይሄ በሌላኛው ሲከረበት ደግሞ መብራት እስኪጠፋ እየጠበቀ ማለት ነው፣ አብረን ተኝተን ምንም ሳያደርገኝ ማለቷ ነው። ይሄ ቅኔው ሲፈታ አብረን ተኝተን ምንም ሳያደርገኝ እየጠበቀኝ፣ ደግሞ አርግዛለች። እንደዛ እንዳንለው ምን ብለን እንፍታው? መብራት መብራት እስኪጠፋ ቆሞ እየጠበቃት፣ አራዳው መጣና በሻማ ወሰዳት። ረበለ ረበለ እንግዲህ ወይ ተሎ ሰርጋ አላረክልኝም ብለን እንፍጠው ወይስ ድክመት አለብህ አብርሽ፣ መኝታ ላይ ድክመት አለብህ አራዳው ግን መቶ ላፍ አርጎ በደምብ በየወ እያለኝ ነው ማለቷ ነው መሰለኝ። እንግዲህ ውድ የፊሾው ቤተሰቦች ይህን ቪዲዮ ላይክ አድርጉ። በጣም ን ያፍር ያለሁ በሩታ እውነት ለመናገር ብዙዎቻችን ያፈርን ይመስለኛል። ኮመንቱን ስትመለከቱ የሚያሳፍር ነገር ነው። ብዙ ኮመንቶችን አነበብኩ። አሳፋሪ ነገር ነው። ዛሬ ምሽት ላይ በምትለቀው ቪዲዮ ደግሞ የበለጠ እናፍራለን ያስባለሁ። የምወዳችሁ የማከብራችሁ፣ እንግዲህ ኮሜንታችሁን፣ አስተያየታችሁን አስቀምጡ ለሩታ ያላችሁ ስሜት ምን አይነት ነው? አብርሽ ነው ወይ ሩታ ናት አጥፊ? እንደኔ ድሮም እኔ ሩታ እሺ ብላኝ ነበር። እውነት ለመናገር ግን አብርሽ የዋህ ስለሆነ አብርሽን መጉዳት ስላልፈለግኩ ነው ወደኋላ ያልኩትና አብርሽ ዞሮ ዞሮ ትንሽ አራዳነት ጎልሃል፣ የልቤን አላሳካህም እያለችው ነው። እንግዲህ ቅኔዋ እንደዛ ነው ቤተሰብ እንግዲህ የምትሉት እንትላላችሁ ኮመንት ላይ ጠብቃለሁ። የምወዳችሁ የማከብራችሁ መልካም ጊዜ የሆንላችሁ። ትገደል ሩታ ትገደል የምትሉ ግን ትንሽ አሻሽሉት። ምክንያቱም ግድያ ባይሆን ደስ ይለኛል። እንደኔ ግድያ ሳይሆን ሌላ ቅጣት ቢሆን ገብታችኋል። ሌላ ቅጣት ብናደርግባት ጥሩ ነው እንጂ ትገደል ካልን፣ በውስጧ ደግሞ የአብርሽየ ልጅ አለ ማለት ነው። ገብቷችኋል አይደለ? ራቅ አድርገን ብናስብ ጥሩ ነው የሚለው ነው ይህም የምወዳችሁ የማከብራችሁ መልካም ጊዜ ይሁንላችሁ። ይህ ኤፊሾ ነው። ኤፊሾውን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮ ጠይቃችኋለሁ። እንግዲህ የስራ ብዛት ነው እንጂ በተደጋጋሚ ቪዲዮችን የመልቀቅ እቅድ አለኝ ጠብቁኝ። ላለው ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ።